ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚያ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላስንሳላችሁ ምሳሌ እሺ። ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ በቡ አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አላደርግና ምን አለው እግዚአብሔር? የእስራኤል ንጉስ አደረገው። በግ ጥበቃን ካከበርካት ለንጉስነት ይሾምሃል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ነገር እንጂ በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም፣ በስደት ሃገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር የይስሐቅ ዘር የያዕቆብ ዘር በግ ጠባቂ ሁኜ ልቅር። ይሁን እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግሥት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል። በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ስራ ካከበርካት፣ እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600 ሺህ እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600 ሺህ ህዝብ ላይ ሾመው። እነዚያንም ታምኖ ዘወጣ። እግዚአብሔር እንኳን እንዲሁ ይገርማል እኮ። እንኳን ሙሴ ሊያጠፋቸው ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናችሁ ከቃሉ ጋር ናችሁ። እስቲ ጴጥሮስን እዩት። ቅዱስ ጴጥሮስ ምን ነበር ስራው? አቤት አሳ አጥማጅ ነው። ምንድን ያደርገው አሳ ነበር። በቀን አይችችን አሳ ያውም ሲለፋ ውሎ የማያገኘው አንድ አሳ ሲጠብቅ ነበር የሚለው ጌታ። ምን ከዚህ በኋላ አንተ በአምሳ አምስት ዓመት እኮ ነው እግዚአብሔር ያሳያችሁ። በአምሳ አምስት ዓመቱ አሳ እያጠመድኩ ሁሉ አላማረረም። አሳዋን ያጠምዳል ዝሞ ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ አለ ከዚህ በኋላ ምን አደረገው የሐዋርያት አለቃ አድርጎ ሾ በጥቂቱ መታመን ማለት ቅዱስ ጎርጎሪዎስ ገባሬ መንክራት እንደሚተረጉም በጥቂቱ በብዙ ሽመን ማለት በምእመንነት ከታመንክ ዲቁና ይጨመርልሃል በዲቁና ከታመንክ ቅስና ይጨመርልሃል ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል መጀመሪያ አሁን ዲያቆኑ በዲቁናው ሳያፈራበት ቅስና